ዘላቂ ሰላምን በማጽናት ማህበረሰብን በልማት ተጠቃሚ ለማድረግ እየተሰራ መሆኑን የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ እያሱ ይላቅ ተናገሩም። የዞኑ የልማትና የመልካም አስተዳደር ተግባራት የስምንት ወራት አፈጻጸም ግምገማ በገንዳ ውሃ ከተማ ተካሂዷል። ኤልያስ ጋሻው ዝርዝር አለው። በምዕራብ ጎንደር ዞን የስምንት ወራት የልማትና የመልካም አስተዳደር ተግባራት እቅድ አፈጻጸም ግምገማዊ ውይይት ተካሂዷል። በዞኑ በስምንት ወራት ውስጥ ከተከናወኑ አብይ ተግባራት መካከል የመስኖ ስራ፣ የተቋረጡ መሰረተ ልማቶችና የተዘጉ ትምህርት ቤቶችን ስራ ማስጀመር ናቸው። በዞኑ ከሚገኙ ከተሞችና ወረዶች የገጠማቸውን ችግር በመመከት የልማት ስራዎችንም ከህግ ማስከበር ጎን ለጎን እያከናወኑ መሆኑን የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ እያሱ ይላቅ ተናግረዋል። ጠላት በአራት አቅጣጫ ሰብስፎ በመጣበት ሰዓት የጸጥታ መዋቅሩ ብቻ ሳይሆን ህዝቡም ጭምር ከጎናችን ወጣቱ ከጎናችን በመሰለፉ ገንዷ ከተማን ሳናስደፍር ቀርተናል። የጸጥታ ስራውን በተገቢው መንገድ እየመከትን የልማትና የመልካም አስተዳደር ስራዎችንም በጎን በጎን ስናስቀጥል ነው የቆየነው። በዚህም ከፍተኛ የሆነ ለውጥ ተመዝግቧል። ሰላምን ለማጽናት የሁሉንም አካል ርብርብ እንደሚጠይቅ የገለጹት ዋና አስተዳዳሪው በቀጣይ ወራቶች በሁሉም ዘርፎች ያልተከናወኑ ተግባራትን በመፈጸም ዞኑን በልማት ማበልጸግ ይገባል ብለዋል። በርካታ የጠላት ኃይልን የተደመሰሰበት በርካታ የጠላት ኃይል እጅ የሰጠበት ሁኔታ ነው ያለው። የወረዳ አመራራችን የጸጥታ መዋቅራችን ሚና ቀላል አይደለም እና በስምንት ወሩ ያከናወናቸውን ተግባራት እንዳሉ ሆነው በቀሪ አራት ወራት በስምንት ወሩ ያላሳካናቸውን ጨምረን አካክሰን በተገቢው መንገድ ጥረት በማድረግ የልማት ስራዎቻችንን ያቀርናቸው እቅዶች እናሳካለን። የዞናችንን ሰላም አስተማማኝ በማድረግ የቀጣይ የልማት ስራዎቻችንን አጠናክረን በማስቀጠል የተሻለ ዞን፣ የተሻለ የሰላም ዞን፣ የልማት ዞን እንዲሆን አበክረን እንሰራለን። ለዚህ ደግሞ ትልቁ አቅማችን ይህ ኃይል ነው። ከውይይቱ ተሳታፊዎች መካከል የመተማ ወረዳ ዋና አስተዳዳሪ አቶ ደሳሌ ሞገስ ከሕግ ማስከበር ጎን ለጎን የልማት ስራዎች እየተከናወኑ መሆኑን አስረድተዋል። በቀጣይ ትምህርት ተጠናክረው እንዲቀጥል፣ ሰላምን በዘላቂነት ለማረጋገጥ የሚከናወነው ተግባር ተጠናክረው ይቀጥላል ብለዋል። ጸረ ሰላም ኃይሉ ህዝብን በማደናገር የተለያዩ እንቅስቃሴዎች የነበረበት ቢሆንም በአሁኑ ሰዓት ግን በአብዛኛው ቀበሌዎቻችን ማለት ይቻላል ነፃ አድርገን የቀበሌ መዋቅር አደራጅተን አሁን የተለያዩ የልማት ስራዎች እየተከናወኑ ነው ያሉት፣ የጤና መድን ሁሉም የግብርና ስራዎች የመስኖ ልማት ስራዎችንም እንደዚሁ በተሻለ መጠንና ሰው ያለ ስጋት እያከናወነ ያለበት፣ ብዙ ትምህርት ቤቶች ተዘግተው ነው ያሉ እነዚህ ትምህርት ቤቶችን የማስከፈት ስራ ጀምረናል። በደረሰንባቸው ቀበሌዎች አሁን የጤና መድን አባል እያደረግን ነው የምንገኘው። ማህበረሰቡ ከስጋት ወጥቶ ወደ መደበኛ ኑሮ እንዲመለስ በትኩረት መስራት እንደሚገባ የአዳኝ ሀገር ጫቆ ወረዳ አስተዳዳሪ አቶ ሰጠይ ቀስቅስ ተናግረዋል። ማህበረሰቡን ወደ መደበኛ ኑሮ የመመለስ ስራ ከሁላችን ይጠበቃል። የልማት ስራዎችን አጠናክሮ መቀጠል በተለይ ሰብል እዚ ዋላይ ሰብል ስራዎች የሚሰሩበት ነው። ተማሪዎች ወደ ትምህርት ቤት እንዲገቡ የሶስተኛ ዙር የተማሪ መዝገብ አለ እሱን ወደ ትምህርት ቤት የማስገባት ስራ እንሰራለን ወስደን በቀሪ ወራት በጋራ በመግባባትና በተጠናከረ ክንድ ዞኑ ወደነበረበት ሰላሙ በመመለስ ማህበረሰቡን የልማት ተጠቃሚ ማድረግ እንደሚገባ በግምገማ መድረኩ ተገልጿል